ዛሬ ከ20 ሺህ እስከ 6 ሺህ ብር ያሉትን የመጋረጃ ዋጋ ላሳያችሁ ነው። እኔም ስንት እንደገዛዋቸው 10 ሺህ ስድስት ሺህ የገዛዋቸውን መጋረጃ ላሳያችሁ ወደድኩ። እስኪ ከጠቀማችሁ ሼርና ላይክ ሰብስክራይብ አድርጎ አብረን እንቆይ። እውነት ለመናገር ከአንድ መጋረጃ የስድስት ሺህ ጭማሪ ነው ማድረግ ማለት በጣም ከባድ ነው ለኢትዮጵያ ህዝብ አሁን ባለበት ኢኮኖሚ ማለት ነው ምክንያቱም እዚህ ላይ ደግሞ የሚያሳየው እህቶች ብር እንዴት እንደወደቀ ምንም እንደማይሰራልን በቃ የምንለፋው የምንደክመው ገለባ ነው እውነት በፊትኛ አረብ ሀገር ሶስት ሺ ብር ሲከፈለን ያቺ ብር ተመስግን ማለት አሁን ምንዛሬ ጨምሮ ሀምሳ ሺ እንኳን ቢከፈላችሁ አሁን ሀምሳ ሺ አስር ሺ በሉት በቃ ምንም እየገዛ አይደለም ኒንጃ ይሄን ነው ብላችሁ የምታሟሉበት ሰዓት አይደለም። እና ቶች ብራችሁን መሬት ላይ አስቀምጡ የአስር ሺህ የገዛሁትን መጋረጃም ላሳያችሁ ወድጃለሁ። ህዩት እስከ መጨረሻው ይጠቅማችኋል። ምክንያቱም የብራችን መውደቅ፣ የብራችን ምንም አለመስራት እዚህ ላይ ራሱ መታዘብ ትችላላችሁ። እኔ መጋረጃ በዚህ ልክ ዋጋ ይሆናን ብዬ ገምቻ አላውቅም። ቢያንስ እንደው የገመጥኩት ከአምስት ከስድስት ሺህ ብር በላይ አያልፍም የሚል ነው እንጂ እስጭራሽ እስከ ሀያ ሺህ የሚጠሩ መጋረጃዎች ጉድ ጉድ ጉድ ነው ያስባለኝ እና እንግዲህ እናንተ ምን እንግዲህ ከሀገራችሁ ለመምጣት ስታስቡ ታሳቢ ያደርጋችሁ ኑ ከአንድ መጋረጃ የስድስት ሺ

በተቀበልኩት መሰረት ቦታ የት አካባቢ ነው አቅማችን የሚችለውን ቦታ የምናገኘው፣ ወደ ይዝትስ ነው በየትኛው ክልል ነው የምትሉትን እኔ አሁንም ነጋቸው ስለ አማራ ክልል ነው ያለኝን ኢንፎርሜሽን አይቸውም ከመጣው አንጣር ሼር ላደርግላችሁ ፈልጌያለሁ እና ሁላችሁም ብራችሁን ባንክ ከምታስቀምጡ እንደዚሁም ደግሞ ብሩ ከአደራደር እየወደቀ ስለሆነ ባንክ ላይ ያለው ወለድ ብዙም ለእናንተ ጠቃሚ ስላልሆነ ብራችሁን ስራ ላይ እንድታውሉት ማለት ፈልጋለሁ እህቶቼ። አሁን ላይ ኢትዮጵያ ላይ ዛሬ የገዛችሁ ነጠቃ ነገር ስለማገዙት ብራችንም እንደዛው እየወደቀ ስለሆነ ባዶ ቦታም ሆነ የስም ማዞሪያ ያለበት ገዝታችሁ ህጋዊ የሆነ ነገር እንድታስቀምጡ በአክብሮት ጠይቃለሁ ማለት ነው። ምሮ መጨረሻው ስድስት ሺህ ጀምሮ አለ መጋረጃው ማለት ነው። የመጋረጃው ዋጋ ላሳያችሁ ነው። እስኪ እናንተስ ገምቱ። ትናንት የነበረበት እኔ ከመጣሁ ሁለት አመቴ ነው እንግዲህ ስመጣ ያለው የመጋረጃ ዋጋ አሁን ላይ ያለውን የመጋረጃ ዋጋ ልነግራችሁ። በዛ ላይ የመጋረጃ አይነቶች ብዙ አይነት ናቸው እና እህቶቼ ላሳያችሁና፣ ብራችሁን እቃ ገዝታችሁ ማስቀመጥ የምትፈልጉ ካላችሁ በአደራ መልክ ለቤተሰብ እንዲሰጥ ከፈለጋችሁ እኔም ማገዝ ባለብኝ ነገር አግዛችኋለሁ። ብን አሁን አዲስ አበባ ነኝ ያለሁት አዲስ አበባ ላላችሁ፣ ቅርብ ቦታ ላላችሁ በሀሳብም ልረዳ ላስቀጥጭ እችላለሁ ማለት ነው። እሺም ውዶቹ ለሀሳብም ላግዛችሁ ይችላለሁ። ከቦታው ድረስ እጄ እቃውንም ልጠይቅላችሁ ይችላለሁ። አሁን በቅርብ እኔ የልብስ ማሽን ልገዛ ስለሚሄድ ያለውን ድባብ ያለውን ዋጋ አይነት ወደ እናንተ ቀርጬ የማመታው ይሆናል ማለት ነው እና ለበዓል መጋረጃ ለመቀየር ሄድኩኝ። አስር ሺህ ብር የፈጀው መጋረጃ ማለት ነው። እንግዲህ ይህ መጋረጃ አራት ሜትር ነው፣ አራት ሜትር ነው፣ አራት ሜትር ነው ስፋቱን ህዩት ላሳያችሁ ነው። እንግዲህ ይሄ መጋረጃ ህዩት እንግዲህ ለበርም ሆነ ለመስኮት ለሁለት ሜትርም ሆነ ለሶስት ሜትር መስኮት ፏ ብሎ የሚበቃ መጋረጃ ነው ማለት ነው። ይሄ መጋረጃ ህዩት እንግዲህ ውበቱን ማለት ነው። የዚህም መጋረጃ ውበት ህዩት ሜትሮ አራት ነው ሜትሮ አራት ነው ለአንድ መስኮት አራት ለአንድ መስኮት አራት ማለት ነው። ስምንት ሜትር ነው ማለት ነው። ስምንት ሜትሩ ላሳያችሁና ይችን እኔ አረብ ሀገር አምጥቼው ማለት ነው። አረብ ሀገር ነው ያመጣሁት ይህ መጋረጃ በነገራችን ላይ ነገር ግን ስፋት ነው እንጂ ቁመትን ስለሌለው ለምንም ሊሆን አልቻለም። አረብ ሀገር ላይ እኛ በግምት መጋረጃ የምንገዛ እህቶች አልን እና ስትገዙ ቢያንስ ከሁለት ሜትር እስከ ሶስት ሜትር ባለው ሰፋ ያለ መጋረጃ ብገዙ ለእናንተ አሪፍ ነው እንጂ እንደዚህ ዝም ብላችሁ እንደኔ። ይሄ አሁን መጋረጃ ወድጆ ነው የገዛውት። ነገር ግን ከዚህ ሲመጣ ለኛ ሀገር መስኮት ለአንድ ሜትር ለአንድ ሜትር መስኮት ብትሆኑ እንጂ ሌላ አይሆንም ማለት ነው። ይሄው አስር ሺህ የገዛውት መጋረጃ አሁን ለበዓል ይሄን ይመስላል። እንግዲህ እናንተ ገምቱ። ይሄ ነው ዲዛይኑን በፈለጋችሁ መልኩ ማሰራት ትችላላችሁ በነገራችን ላይ እኔ ከላይ አርጌው ነው። አርጌ ደግሞ አሳያችኋለሁ አርጌዋለሁ። አንዱን አሳያችኋለሁ። ይሄ ሶስት ሜትር ነው። ቅድም ያሳየዋችሁ አራት ሜትር ነው። ይሄ ደግሞ ሶስት ሜትር ነው ማለት ነው። ይሄን ከላይ ማስደረግ ትችላላችሁ። ልብስነቱ ላሳያችሁ። ቢጫ ከለር ነው፣ ወይን ጠጅ ነገር ነው ማለት ነው። ቢጫ አይደለም፣ ቢጫ የሚባል አይደለም፣ ነጭ የሚባልም አይደለም። እና ይሄኛውን እኔ ከላይ ነው ያስደረግኩት፣ ምክንያቱም እናንተ ከስር ከገበሩ ላይ ማስደረግ ትችላላችሁ ወይም ደግሞ ይሄን እንደዚህ ያርጋችሁ ማሰራትም ትችላላችሁ። የእናንተ ምርጫ ነው። እንደዚህ ቢሆን ነው የሚያምረው ወይስ እንደዚህ ቢሆን ነው የሚያምረው? በሁለቱም ማድረግ ትችያለች ተብዬ ምርጫ ተሰጥቶኝ ነበር። ነገር ግን እኔ ከሶፋ ከለር ጋር እንድሄድ ስለፈለግኩት ከቤት ጋር እንዲሄድ አይደል የተፈለገው ከቤቱ ከለር ጋር እንዲሄድ ስለፈለግኩት በዚህ ነው። በነገራችን ላይ ብዙ አይነት መጋረጃዎች ቀርጫለሁም ሸራረግላችኋለሁ አሉ ነገር ግን ዋጋቸው ስማም ትላላችሁ። ዋጋቸው ተመጣጣኝ አይደለም። አቅም አቅም የሚፈትን ነው ማለት ነው እና ይሄን ከላይ ማሰራት ትችላላችሁ። እንደዚህ ያደርጋችሁ፣ እንደዚህ ያደርጋችሁ። ይሄ ሶስት ሜትር ነው፣ ይሄ ሶስት ሜትር ነው። ይሄ ደግሞ ገበር ነው። ገባችሁ፣ ገበር ነው ማለት ነው ይሄኛውን ይሄኛውን ከላይ ያስደረስኩት ይህኛውን ከላይ ያስደረኩት የዚህኛውን ደግሞ የገበሩ እንደዚህ ነው ገባችሁ? እንደዚህ ነው። ይህኛው ጥቁሩን ከስር ነው ያስደረኩት። ገበሩ ላይ ስትመጡ ደግሞ ከስር ነው ያደረኩት ማለት ነው እና እስኪ ፎቶውን መስኮት ላይ አድርጌ አንስቼ ለክላችኋለሁ እና ሶስት ሶስት ሜትር ሶስት ሶስት ሜትር ነው የገዛሁት ለሁለት ሜትር መስኮት ማለት ነው። ለሁለት ሜትር መስኮት ነው የገዛሁት ሶስት ሶስት ሜትር ያው ዘላቂ እንዲሆን እፈልጌ ነው። የክራይ ቤት የክራይ ቤት ነው። ነገር ግን ያው የወደፊት የራሴ ቤት ሰለም አዘጋጅ እና ሰለም ጨርስ ሰላሙን ካመጣልኝ ከሀገሬ ሰለም ገባ፣ ያው ላሊበላ ልላችሁ ነው። በሀገራችን ላይ ላሊበላ ሰለም ገባ ዘላቂ ነገር እንዲሆን ብዬ ነው እየገዛውም ማለት ነው። እና በዚህ በዚህ ይሄ ሶስት ሜትሮ ነው። ሶስት ሜትሮ አምስት ሺህ ማለት ነው አራት ሜትሩ ደግሞ አስራ ሁለት ሺ ብር ነው። አስራ ሁለት ሺ ብር ነው ስንት ማለት ነው? ስድስት ስድስት ሜትር ለሁለት መስኮት ከፈለጋችሁት በምፈልጉት ሜትር ይሄ በአራት ይሄ በሶስት ነው። ይሄ ይሄኛውን ለሶስት መስኮት ነው። ይሄኛው አንዱን እዛ አልጋ ክፍል ላይ በር ላይ አድርጌው ነው ማለት ነው። ይሄ እንደዚህ ሁኖ አንዷ ደግሞ የዚህ ግንጣይ አለች፣ እዛ አሳያችኋለው። እሱ ሁኖ ስንት ማለት ነው? ሶስት ሜትር ሶስት ሜትር ነው። ይሄ ሶስት ሜትር ነው። ይሄ ሶስት ሜትር ነው። ነገር ግን በቃ ይሄ እንደዚህ እንዳለ ሶስት ሜትር ለአንድ መስኮት ለሁለት መስኮት ነው። ለሁለት መስኮት ነው። ሶስቱ ደግሞ ለሁለት መስኮት ነው። በጠቅላላ ስድስት ሜትር ነው ማለት ነው። ስድስት ሜትሩን የገዛሁት አስር ሺህ ብር ነው ስድስት ሜትሩን የገዛውት አስር ሺህ ብር ነው ማለት ነው። በምትፈልጉት ከለር በምትፈልጉት ነገር አለ፣ ዋጋቸው የሚጨምርም አለ የሚቀንስም አለ። ይሄ እንግዲህ ተከራክሬ የገዛውት ነው እንጂ ብዙ ዙሪ ያለው ታወቃችሁ፣ ሳሪስ ዙሪ ያለው ቄራ ዙር ያለው ያልሄድኩበት ቦታ የለምእና አማራጭ ሰላጣው ከዚህ ላይ ያሳረፍኩት ማለት ነውና የወንፊትነት ባህሪ አለው የሆነን ይታያችኋል ይሄ እንግዲህ ከላይ ያለው ነው ከሄ ከታች ያለው ነው። ለቤት ውበት ምናምን በጣም አሪፍ ነው። ነገር ግን የወንፊትነት ባህሪ አለው። ያ ውጭ ነው የሀገር ውስጡ አይደለም። የሀገር ውስጡ ይቀንሳን በነገራችን ላይ የሀገር ውስጡ እንደዚህ ዝም ብሎ ልም ውጡ እስከ ሁለት ሺህ ብር አለ እስከ ሁለት ሺህ አምስት መቶ አለ ማለት ነው። ዝም ብሎ በሶስት ሜትር በአራት ሜትር ሳይሆን በሶስት ሜትር ነው ሶስት ሜትር ነው ዝም ብሎ ልም ውጡ የአቡ ጄዴ ነገሩ በዲዛይን የምትወጣን እሱን እስከ 2500 ታገኛላችሁ። ኖርማሉ ማለት ነው። ይሄ ግን ዲዛይን ከፈለጋችሁ በምትፈልጉ ዲዛይን በምትፈልጉ ዲዛይን እንደዚህ ይሰራላችኋል ማለት ነው። እሺ ውዶች፣ እና ዋጋው በስማም ልነግራችሁ አልችልም። ይሄ እንግዲህ አስር ሺህ ነው ማለት ነው። ሦስቱ ሜትር አምስት ሺህ ሦስቱ ሜትር አምስት ሺህ ማለት ነው። እና በልብስነት ደረጃ ሁለቱም የውጭ የሀገር ውስጥ ሳይሆን የውጭ ምርቶች ቢሆንም ልብስነታቸው ይሄ ይበልጠዋል። ይሄ ልብስ የመጋረጃ ሲሰቀል ብታዩት፣ ይሄ አራት ሜትር ነው። እንግዲህ ይሄ እኔ ስመጣ የተገዛ ነው። ከአረባ ሀገር ስመጣ ደሳለ ገዝቶ የጠበቀ የመጋረጃ ነው። አሁን ላይ ስንት እንደሆነ ታውቃለች? አስራ ሁለት ሺህ ብር ነው። ስድስት ስድስት ሜትሮ አስራ ሁለት ሺህ ብር ነው። አስራ ሁለት ሺህ ብር ነው ማለት ነው። ይሄ አስራ ሁለት ሺህ ብር ነው። እንዴት እንደሚያምር እኔ ለመቀየር የፈለግኩት እንዲሁ አንደኛ ብሩ እየወደቀ ስለሚሄድ ዋጋ ስለተወደደ ብሩ ከዚህ ላይ እንዲያርፍ ማሮች ይሄ ለባል የተገዛ መጋረጃ ነው። ይሄ አመት አልፎታል። የዋጋ ለይነትን ደግሞ እንግዲህ ከመጀመሪያ እስከመጨረሻው መጨረሻው ቪዲዮን ህይወትና ትረዱታላችሁ። አንድ እቃ እንግዲህ ከአንድ መጋረጃ ከዚህ መጋረጃ ይሄ መጋረጃ ስንት አተረፈ? በአራት ሜትሩ ብገዛ ኑሮ ስድስት ሺ ብር ጨማሪ አለው ማለት ነው። ይህ መጋረጃውን መልሼ ልግዛ ብል አስራ ሁለት ሺ ብር ነው ይሄ በሶስት ሜትር ስለሆነ ደግሞ አስር ሺ ብር ልዩነቱ ይሄ ነው። አሁን ይሄ የዛን ሰዓት በከለር ገዝቼ በአራት ሜትሩን አራት ሜትሩን ማለት ስምንት ሜትር እንደማለት ነው። ለሁለት መጋረጃ ስምንት ሜትር ስድስት ሺህ ብር ነበር። ስድስት ሺህ ብር ነበር የተገዛው የዛሬ አመት፣ የዛሬ ሁለት አመት ማለት ነው። ስድስት ሺህ ብር ነበር የተገዛ የዛን ሰዓት በከለር ገዝቼ ባስቀምጥ የሚያስብል ጊዜ ነው። አሁን ላይ ደግሞ ገበያ ላይ ስትሄዱ ከአይን የሚገባ መጋረጃ ይሄ በቃ ይሄ አነስተኛው ነው። አምስት ሺህ ብር ሶስት ሜትሩ፣ ሶስት ሜትሩ አምስት ሺህ ብር ማለት ሳምፕል ነው። የማምር መጋረጃ በቃ አይናችሁ ላይ እርፍ ያለ መጋረጃ ሄዳችሁ ደግሞ ስትጠይቁ ሀያ ሺህ ይሏችኋል። በአራት በአራት ሜትሩ ሀያ ሺህ ይሏችኋል። እንደዚህ በስድስት ሜትርም አለ እንደዚህ መሀል ላይ የሚታሰር ዳሩ ላይም ታስራላችሁ እንደገና እንደዚህ መሀል ላይ ይታሰራ ዳርና ዳሶር ደግሞ የራሱ መሳሪያ አለው። ልቅ የሆነው እሱ ደግሞ ሀያ ሺህ ብር ይላሉ ማለት ነው። በስድስት ሜትር ራሱ አለው ሀያ ሺ ብር ይላሉ። እና ብራችን ምን ያህል እንደሚወድቅ እውነት ለመናገር ከበዓል በፊት ስንገዛ የነበረው ዘይት ሺ አራት ነበረ። ለበዓል ደግሞ የገዛ ነው ሺ ሰባት ነው። ሺ ሰባት ሺ ስምንት ነው ዘንድሮ ለበዓል ቅቤ ሁሉም ሰው ተጠቅሟል ማለት እርግጠኛ አይደለም። ቅቤ አንድ ሺህ አምስት መቶ ብር ነው አንድ ኪሎ ማለት ነው። በዛ ላይ ንጹሕ አይደለም ተጠራጥራችሁ የምገዙት ነገር ነው። እንቁላል ለበዓል እውነት እንቁላል ነጋዴ ለመሆን አስገለው ሌቶች እስኪ አበረታቶች ጀምሬ ነበር ከዚህ ቀድም ታውቃላችሁ። አንደኛ እርጉዝ ሁኜ ነው፣ ሁለተኛ ደግሞ የሀገራችን የሰላም ውጦት ነው። አሁን ለመጀመር ለበዓል ለማስመጣት ፕሮሰስ ላይ እያለሁ እንቁላል ከደሴ ነው የሚመጣው። ከደሴ ማልፎ ጋሼና ማለት ነው። ጋሼና ስለሚመጣ እየተወረሰ ነው መከላከያ እየወረሰው ለራሱ ምግብ አደረገው ማለት ነው። እና እንዴት መነገት ልቻል እንጂ እንቁላል በጣም አትራፊ ነው። ቢያንስ መኪና ሁሉ ነገር ጨርሶ የአበሻ እንቁላል አስራ አራት ይገባል። ከዚህ አስራ አራት ቢገባ እናንተ ወይ አስራ ሰባት ወይ አስራ ስድስት ብሽጡ ከሱቅ ላይ ደግሞ ብታከፋፈሉ ሱቅ ላይ ሀያ እና አስራ ዘጠኝ ነው ስባችሁን ከአንድ እንቁላል የሶስት ብር ትርፍ አገኛችሁ ማለት ከብዛት ብዙ አለ። ሰባ ደግሞ አብዛኛው ጾም ከተፈታ ከሙስሊም እስከ ክርስቲያን ከክርስቲያን እስከ ጴንጤ እንቁላል ተጠቃሚ ነው፣ ቢገኝ ማለት ነው። አቅም ያማከለ ቢሆን እና እነሱ ንግድ በጣም ነው የምፈልገው። አንደኛ ቦታ ነው፣ ሁለተኛ ነበር ነገር ደግሞ ሰላም ነው። እና ነጋዴዎች አሁን አንልክም አንድ ሺህ ሰባት መቶ እንቁላል አንድ ሺህ ስድስት መቶ እንቁላል ከጋሸና ወደ አዲስ አበባ ሲመለስ ሲመጣ በመኪና እየተወረሰ መከላከያ ለራሱ ጥቅም ለራሱ ምግብ እየዋለው ስለሆነ አንልክም ብለውኝ በዛ መንገድ ነው ያቆምኩት፣ እንጂ እንቁላል በጣም ያዋጣ ነው። እስካሁን ካየኋችሁ የስራ አይነቶች እንቁላል ፀጉር ቤትም ራሳችሁ ልምድ ካላችሁ ተቃጥራችሁ ሳይሆን አሁን አንድ ሰው ልቅጠር ካላችሁ ፀጉር ቤት በትንሹ ስመሸበር ነው ሰላማ ማዋጣችሁ እራሳችሁ ራሳችሁ ራሳችሁ ሙያው ካላችሁ አንድ አጋሽ ለሹርባ ተቀጥሮና ራሳችሁ ጋር አዋጭ ስራ ነው ብዬ የማስባቸው ማለት ነውና፣ አትክልት ቤት አትክልት ቤት ምንም እዛው ጁስ ቤት ተከፍቱና ከዛው አትክልት ቤት ከሸጣቸው፣ አትክልት ተራ ማከፋፋይ ሄጄ የማመጣው አቮካዶ በሰላሳ አምስት እስከ 40 ድረስ አመጣዋለሁ። ከመካለ ለቤቴ እንኳን ማለት ነው። ሱቅ ላይ ደግሞ የምገዛው አቮካዶ 1 ኪሎ 120 ብር ነው። አስባችሁ ትርፎን እናንተ ቋሚ ሆናችሁ ከሰራችሁበት አትክልት ቤት በጣም ጠቃሚ ነው። እዛ ላይ አቮካዶ ሲበስል ሀባቡ ሲበስል፣ ወደ ምን ትለውጥላቸው? ወደ ጁስ። ጁሱ ደግሞ መቶ ብር መቶ ሀያ ብር ነው። እንደ ቤቱ ይለያያል። እስከ ሁለት መቶ እስከ ሶስት መቶ አለ። ጁስ ቤቶች ማለት ነው። የምንጠቀምባቸው ቤቱን ያማከለ ነው። እና ይህን ማለት እፈልጋለሁ የኔ ውዶች፣ የኔ ፍቅሮች፣ የኔ ሁሉ ነገሮች። እና መጋረጃ ተወደደ ማምጣት ከቻላችሁ እዛ ሂሳቡን ሰርታችሁት አሪፍ ከሆነ ይዛችሁ ነው እና እንዴት ነው ካርጎ ማናደርገው? ካርጎ አድርጊ አድርጉ፣ ያልጋ ልብስ አምጡትን ያላችሁ ቀረጽ ውስጥ ብላችሁ ጥያቄ ያቀርባችሁልኛ እንዲሁም ከሀገር ከአረብ ሀገር በቅርብ በበዓል የመጣች እህት ያለች ቀረጽ ስንት እንደከፈለች እስከ መረጃው አመጣላችኋለሁ በሌላ ቪዲዮ። እኔ አምጡ እያልኩት እቃው ኢትዮጵያ ውስጥ ጠቃሚ ነው እንደምታዩት እንደምታዩት እንግዲህ የልብስ ልዩነት እያሳያችሁ ነው። ይሄ የአስር ሺ ነው። ይሄ ደግሞ የስድስት ሺ ብር ነው። አሁን ላይ ደግሞ ይሄ አስራ ሁለት ሺ ብር ነው። ይሄ አስር ሺ ብር ነው። ነገ ደግሞ ስንሄድ ላናገኘው እንችላለን። ብር ይህን ያህል እየወደቀ ስለሆነ እቃው ይጠቅማቸዋል ብዬ በማሰብ ነው እና እዛ ስትመጡ ወደ ሀገራችሁ ኮንትራታችሁን ጨርሳችሁ ኤምባሲ ላይ በፓስፖርት ቁጥራችሁ አስጽፋችሁ መምጣት ትችላላችሁ ለምሳሌ ጠፍተን የምንሰራ ያውን ባህሬን ጠፍች ስለምሰራ ወደ ሀገሬ ስገባ አልተፈቀደልኝም ለምን ፓስፖርት እያለው አለኝ ሳልታስር ነው መጣሁት በብር አስተካክዮ ማለት ነገር ግን የበፊቱ የፓስፖርት ቁጥር ስለሚያስፈልግ ወይም ያን ፓስፖርት ስለሚያስፈልግ በዛ ምክንያት ኤምባሲን ልጽፍልኝ ስላልቻለ ዕቃ ይዤ አልገባሁም። ነገር ግን ፓስፖርት በእጃችሁ ያለ ጠቅድላችሁ ለማግባትም ለመኖርም ወደ ኢትዮጵያ ስትመጡ የምትፈልጉትን ዕቃ ይዛችሁ መምጣት ትችላላችሁ። ከቀረጽ ነጣ ከኤምባሲ ወረቀት ታስተፋላችሁ ማለት ነው። ለምሳሌ አንዷ ጓደኛዬ ከሳውዲ አብረን ነው የገባ ነው እብን መኪና የመኪና ማስገቢያ ብላ ወረቀት ይዛ መጣ። ወረቀቱን 60 ሺህ ብር ሽጠዋለች። ወረቀቱን 60 ሺህ ብር ሽጠዋለች ማለት ነው። ባሸጠው ኑሮ አንድ መኪና ከሳውዲ ኢትዮጵያ ማስገባት ትችላለች። ነገር ግን እሷ አሸጠችው ያንን ፕሮሰስ ስላልፈለገች። እንደገና ደግሞ እቃ ከሁሉም ከቲቪ፣ ከስቶብ፣ ከልብስ ማጠቢያ ከሁሉም ነገር የተፈቀደላት አለ ዝርዝር ውስጥ። ዝርዝሩ ቀረስ ሲጠይቋት ወረቀቱን ያሳየችው ስለዚህ እንደዛ አርጋችሁ የምትፈልጉትን ማሽኖች የምትፈልጉትን እቃ ማስገባት ትችላላችሁ። አንደኛው ኳሊቲነቱ ነው የወደድኩት። ብሩ ተመሳሳይ እንኳን ቢሆን የዚህ ሀገር እቃ እና የዛ ሀገር እቃ አንድ አይደለም። ኢትዮጵያ ውስጥ አሁን ያለው ማይካ ነው። ተመሳስሎ የመጡ ነገሮች ያማምራሉ፣ ስታነሷቸው ግን ማይካ ነበር። የማይካ ዘር ናቸው አሉት ማለት ነው። እና እቃቸው ወርጅናል ነው። የቡና መፍጫ በሉት እኔ አንድ አንድ እስካሁን አንዱን አላወጣሁትም አንድ አምጥቼ ቡና ማሽን ሁለት አመት ተጠቅሜበታለሁ ምንም አይነት ጣጣ የለውም በቃ ይሄ ይሄን ትወዱተላችሁ ኢትዮጵያ ውስጥ አንድ ሺህ ብር ትገዛላችሁ ዘጠኝ መቶ ብር የሚሸጥ አለ ነገር ግን ሳምንት አይቆይም ይቃጠላል ወይም እንትኑ ሶኬቱ ይነዳል ማለት ነው ለውጡ ያ ነው የቃ ለውጥነት አለው እና ከዛ እንጠር ነው እንጂ ቀረጽ አዎ ይበላችኋል አሁን ላይ እንኳን ቀረጽ እንኳን ቀረጥ ታክሲውን አልሻል ነው ማር ውጪ እንኳን ቀረጽ ታክሲውን አልችሉትም። ከቦሌ ካላችሁበት ቦታ ታክሲውን አልችሉትም ማለት ነው። እንደዚህ ስላችሁ የሆነች ልጅ ከዱባይ እስር ቤት ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል ስላለች ቲክቶክ ላይ ተቃውሞ ገጥማታል። ነገር ግን ውንን ለመናገር ስለ መንገዱን ስለ ሄደችበት ስለምትኖርበት ነው። አሁንም እኔም ራሱ ከኢትዮጵያ ኑሮ የባህሬን እስር ቤት ወይም የባህሬን ኑሮ ይሻላል። እውነት ለመናገር ማለት ነው። እንግዲህ አረብ ሀገር ነፃነት የለንም ከብዙ አንዳችን። ነገር ግን ከኢትዮጵያ ኑሮ የባህሬን ኑሮ ይሻላል ወይ የባህሬን እስር ቤት ይሻላል ማለት እፈልጋለሁ። ምክንያቱም በጣም የሚከብዱ ነገሮች አሉ። ኢትዮጵያ ውስጥ ስትመጡ ታያታላችሁ። ለስራ ስትሉ አያሰሯችሁም። በረንዳ ልከራይ ስትሉ አትከራዩ። የሆነ ነገር ስታዩ ግብር፣ የሆነ ነገር ስትመጡ ቅጣት፣ ያና ያነ በጣም ሰለም የሚያማርራችሁ የሆነ ነገር ስትገዙ ስራ የለም የምትገዙ ተቃገን ከአቅም በላይ ነው። ከዛ ከንዛ አንጻር ሀገሬ ላይ ነው እንደምኖረው አሁን ላይ እኮ ኢትዮጵያ ላይ ማለት ነው። ለእውነት ለመናገር ከሰው ልጅ ክብር ይልቅ አስፋልቱ፣ ሳሩ፣ በረንዳው አትርገጡ፣ ታትዩት እየተባለ ክብር ያለው አስፋልቱ ነው። እውነት ለመናገር ባለፈው ሳር በጎች ነገር ነው። ሳር በጎቹ ሳር ነክኮበት ነክተውበት እስከ አምስት በጉ ተንበርክኮ እየለመናቸው እስር ቤት ወስደው ጨመሩት። እንግዲህ ከሰው ልጅ ተንበርክኮ ከመለመን ይልቅ ለሳሩ ክብር አላቸው። ለዲኮር ይጨነቃሉ፣ ለካሜራ ይጨነቃሉ። ከካሜራ ተቀርጾ በቃ ሌላን ሀገር አይቶ ኢትዮጵያ እንደዛ ለማድረግ ነው የሚጨነቁ። ሌላ ሀገር እኮ ህዝባቸውን ማስተዳደር ችለው ነው፣ ህዝባቸው በነፃነት እየኖረ ነው። ከአንዱ ከአንዱ ቦታ ላይ በነፃነት እየሰራ ነው። አሁን ላይ እኮ በነፃነት ምንሰራበት ሰዓት የለም። እንዲህ በመለስ ጊዜ እኮ ማርያምን ተነስልን መሬቱን እናግዝህና ተነስ ትምራን ማለት ነው የቀረን ወሮሞ ምን እንደሆነ አናቅ። በዛን ሰዓት ደቡብ ምን እንደሆነ አናቅ። አማራ ምን እንደሆነ አናቅ። ትግሬ ምን እንደሆነ አናቅ። እኔ ራሱ በመጠውበት በቃ አዲስ አበባ፣ ላሊበላ ካላሊበላ የት ሀገር ሂዳችሁ ብሰሩ በማንነታችሁ አትጠየቁም ነበር። አሁን ላይ ኮስ ጋይ ነው ቺፌሩ ተማሯን አገር ቢኖረን ጥለም በጠፋን እያለ ነው። በሆነ ሰበብ ሺህ አምስት ይቀጣል። በሆነ ሰበብ በቃ ቅጣት ነው ቅጣት ነው መረረው በሆነ ነገር የኮኒደር ልማትን ለማሳካት ህዝቡ ላይ ነው በማብራት በተለያየ ነገር ብታዩት ህዝቡ እንዲማረር የሚያደርገው ራሱ መንግስት ነው። እሱ ቤት እያፈረሰ አስፋልት እና ሳር ያበቅላል፣ ህዝቡ ደግሞ ይማረራል። የቀን ስራ እንኳን አቶ ማለት ነው። ስራ እንኳን ቀዝቅዞበት ከዛ አንጣር ነው እንጂ አገራችን ትተነው አገራችን የማንፈልገው ሆኖ አይደለም። አገራችን እንደሌላው ተከብሮ ህዝቡን አክብሮ ተሳስቦ የወደቀውን አንስቶ ተረዳድቶ የሚኖርበት ሀገር ቢሆን አገርን የመሰለ ማን አለ? በሰው ሀገር ላይ ተበታትነን እንቀር ነበር? ከአሁን ከሀገር ላይ ከመኖር ውጭ ለመሄድ ነው የምንጋፈው። ሪፖርት ኢሚግሬሽን ሄዳችሁ ብታዩት ሀያ አምስት ሰላሳ ሰባት ሺህ ፓስፖርት እያወጡ ምንም አይመስላቸውም ብቻ ከዚህ ሀገር እንውጣ ነው የሚሉት። ለደላላ አሁን ላይ ስንት ነው እየከፈሉ የሚሄዱት? ስልሳ አምስት ሺህ፣ ሰባ ሺህ እስከ መቶ ሺህ እንኳን እየከፈሉ የሚሄዱ ልጆች አሉ። ለምን አገራችን ላይ ያዩት ነገር አይተውት ተረድተውት መኖር ሰላቃታቸው ነው እንጂ እናታቸውን፣ አባታቸውን፣ ወገናቸውን ተተው ማሮቼ ይሄው እንግዲህ መጋረጃው በዚህ መልኩ ሰቅየዋለሁ ማለት ነው። ከለሩን እኔ እፈልገው ነው እንጂ እናንተ ከታች ያለውን ወደ ላይ አድርጋችሁ ማሰራት ትችላላችሁ። ከላይ ደግሞ ቡኒ ነው። ጥቁር ከለር የሚመስለውን ደግሞ ከታች ማሰራት ትችላላችሁ። እናንተ በምትፈልጉት መልኩ ይታ ማሰራት ትችላላችሁ። ይሄ መስኮት እንግዲህ ሁለት ሜትር ነው። ነገር ግን ያው አራት ሜትርም ሆነ ሶስት ሜትር መውሰድ ይችላል። ከላይ ከፍ አድርግ ጊዜ አሁን እኔ ከታች እርዝመት አለው ከላይ ደግሞ ትንሽ ከፍ አድርጎ መስቀል ይቻላል ማለት ነው። አሁን ትክክለኛ ነው የሰቀድኩት በመስኮቱ ላይ ነው። ነገር ግን የራሳችሁ ቤት ሲሆን ደግሞ ከላይ ገባ ብላችሁ ነው የምትሰቅሉት እና አራት ሜትር በቂ ነው ብዬ ነው የማምነው። አራቱ ሜትር በውጭ በውጭ ልብስ የውጭ የሀገር ውስጡ ሳይሆን በውጭ ነው ስድስት ሜትር ማለት ነው ስድስት ሺህ ማለት ነው። አራት ሜትሩ ስድስት ሺህ ለሁለት መስኮት ከፈለጋችሁ አስራ ሁለት ሺህ ብር እንደማለት ነው። እኔ ነገር በፊቱን የገዛው ስድስት ሺህ ብር ነበረ። ስምንቱ ሜትር አሁን ላይን የብራችን መውደቅ የብራችን እንደማይሰራ ከዚህ ላይ ማወቅ ይቻላል ማለት ነው። እና እንግዲህ እኔ ማች ያደርጋን ብዬ ሰላሰብኩኝ፣ በዚህ መልኩ አድርጌ አሰርቼ ባህልን እንደዚህ እያሳለፍኩ ነው። ከወደዳችሁ ሸርና ላይ ካደርጎ ስር እጅ የልብስ ማሽን ደግሞ ጠይቄ ሊላላችሁኝ እኔም ለልብስ ማሽን ለመግዛት እቅዱ ስላለኝ መርካቶ እጅ ጠይቄ ኢንፎርሜሽን ወደ እናንተ ሼር አደርጋለው። ማለት ነው ከወደዳችሁ ሼርና ላይ ካደርጉ ስለመጋረጃውም አስተያየታችሁን ስጡኝ። ማለት ነው ያንኛውን ደግሞ በሌላ ቀን ሰቅዬ አሳያችኋለሁ። እሺ። እና ደግሞ አንዷን ይቻ ሆን ሜትር ከሀምሳ ናት እንደማለት ነው ምክንያቱም የሶስት ሜትሩ አንዱ ግንጣይ ናት። እቺ አልጋ ክፍል ላይ ስለሆነች የሶስት ሜትር አንድ ግልንጣይ ነው። እዚህ ጋር ኳት ሜትር ከሀምሳ እንደማለት ናት እና ይሄ ነው የሚመስለው።